ህወት መንግስትን ከሰሰ። ከወደ ትግራይ የተሰማው አስደንጋጭ መረጃ፣ የዶክተር ደብረጽዮን ድጋፍ ለፕሬዝደንቱና ከበስተጀርባው ያለው እውነታ ምንድን ነው ስለሚለው በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ የአሜሪካው ፕሬዝደንት ትራምፕን የመግደል እቅድ የነበረው ወጣት አነጋጋሪ መረጃንም በስፋት ይዘናል። በዝርዝር መረጃችን የምታደምጡ ይሆናል። ሰላም ጤና ይስጥልን። በመላው ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን፣ በያላችሁበት የአለም ስፍራ ሁሉ ሰላማቸው ይብዛለን እያልን እነሆ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 ወደ አስቀደምንላቸው መረጃችን ስናመራ የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲል ህዝባዊ ወያኔ ሀርነት ትግራይ ህውሃት ለአምስት ቀናት ሲያካሄድ የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዝያ አራት ቀን 2017 ዓ.ም ተምረት ባወጣው መግለጫ ላይ አስታውቋል። ኮሚቴው ኮሚቴው ይህን አካሄድ መሻሻል አለበት ብሎ ሚያምናል ያለው መግለጫው የፕሪቶሪያው ስምምነት ተከብሮ ሁለቱ ፈራሚዎችም በፖለቲካዊ ውይይት እና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጿል። እንደ ጊዜም ዝግጁ መሆኔም የታወቅልኝ ሲልም ገልጿል። የህዋት ማዕከላዊ ኮሚቴ በመግለጫው የፌዴራል መንግስት በትግራይ ህዝብ በላይ ላዩ ተፈጻሚ የሚሆን አዋጆችን፣ ደንቦችና መመሪያዎችን እያወጣ ነው፣ ብቻውን በተናጠል የሚወስንባቸው ሁኔታዎችን በስፋት እየታየ ነው ሲልም ተችቷል። ህዝባዊ ወያኔ ሓርነት ትግራይ ህወሀት መጋቢት 29 ቀን እስከ ሚያዚያ 3 ቀን 2017 ም ድረስ በአካሄደው የማዕከላዊ ኮሚቴ ስብሰባ ያለፉት ስድስት ወራት ስራዎችን ግምግም ያለው የቀጣይ ስድስት ወራት ስራ እቅዶችን አስቀምጫለውም ብለዋል። የትግራይ ህዝብ በጦርነቱ የደረሰበት ጉዳት እንዳይበቃ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላም ጉዳቱ በሌላ መልኩም እንዲቀጥል ተደርጓልም ብለዋል። ከውስጥና ከውጭ በመተባበር የትግራይን ህዝብ አንድነት ለመበተን እንቅስቃሴ ሲደረግ ነበር። ነገር ግን እንቅስቃሴዎቹና ሴራዎቹ መክሸፍ ጀምረዋልም ሲል ገልጿል። የትግራይን ህዝብ አንገብጋቢ ጥያቄዎች ለመመለስ የጊዜ አስተዳደሩ በሚያካሄዳቸው እንቅስቃሴዎችም ታሪካዊ ግዴታይን እወጣለውም ሲልም ገልጿል። የባከነውን ጊዜ በማ ማካካስ በወራሪዎች ስር የሚገኘውን ህዝባችንን ነጻ ለማውጣት ግዛታዊ አንድነታችንን ለማስጠበቅ የተሰደደና የተፈናቀለ ህዝባችንን ወደ ቀዬው ለመመለስ ክልሉ እንዲያገግም ለማድረግና መልሶ ለመገንባት የክልሉን ሰላምና ጸጥታ ለማስከበር የበለጠ እድል እየፈጠረ ነው ብሎም እንደሚያምን ህወሀት በመግለጫው አስታውቋል። መሰረታዊ የሆኑ የህዝብ ጥያቄዎችን ከግብ ለማድረስ የፓርቲው አመራርና አባላቱ ህዝቡን በማስተባበር በማደራጀት ጊዜ ያስረሩን ተልዕኮ ለማሳካት የሚጠበቅበትን ተግባር ለመወጣትም የተጋ እንችላለን ብለዋል። በዚህ አጋጣሚ የሚመለከተው ሁሉ ግዴታውን እንዲወጣ ጥሪውንም አቅርቧል። የክልሉን ህዝብ ስቃይ ለማሳጠር እንዲሁም ያለፉት ጊዜ ድክመቶቻችንን በሚያካክስ መልኩ ዓላማዎቹን ለማስፈጸም ርብርብ እንዲደረግም ማዕከላዊ ኮሚቴ መወሰኑንም አመላክቷል። በአሁኑ ወቅት ከኢትዮጵያ መንግስት ጋር የሚያገናኘን ብቸኛ ገመድ የፕሪቶሪያ ስምምነት ነው ያለው መግለጫው፣ በመሆኑም ስምምነቱን ለመተግበርም ተቀራርቦና ተማምኖ መስራት እንደሚያስፈልግም አምናለውም ብሏል። ህወሀት እንደ ፈራሚና ተደራዳሪ በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረትም የሚፈለገውን ሁሉ ለማድረግ አሁንም ዝግጁ ነው ሲልም ገልጿል። በተለይም በወራሪዎች ስር የሚገኘው ህዝባችንና ሏላዊነታችን ነጻ ማውጣት፣ የተሰደዱና የተፈናቀሉ ወገኖቻችንን ወደ ቀያቸው መመለስ ከሁሉም በላይ ቅድሚያ ይሰጠው ሲልም አሳስቧል። የፕሪቶሪያ ስምምነቱን በትክክል ተግባራዊ እንዲሆን የኢትዮጵያ ህዝብና መንግስት፣ ዓለም አቀፉ ማህበረሰብና ሌሎችም ባለድርሻ አካላት ኃላፊነታቸውን እንዲወጡ ሲልም ጠይቋል። ማዕከላዊ ኮሚቴ በመግለጫው በቀጠናው የሚታየው ልዩ ትኩረትና ጥንቃቄ የሚጠይቀው የጂኦፖለቲካ ለውጦች እድገት በትግራይ በሚኖረው ተጽዕኖ በመገምገምም አቅጣጫ ማስቀመጡን አመላክቷል። የህወሀት ማዕከላዊ ኮሚቴ በተለያዩ ምክንያቶችም በቀጠናው እየተፈጠር ያሉና ወደ ግጭት ሊወስዱ የሚችሉ ፍጥጫዎችም በተለይም በትግራይ ላይ ሊከሰቱ ስለሚችሉ ሁሉን አቀፍ ውጤት ትኩረት ሰጥቶ በዝርዝር መገምገሙንም አመላክቷል። ቀጠናውን የሚያውኩና ሰላሙን የሚያበላሹ እንቅስቃሴዎችን የሚያስከትሉት ጉዳት ከፍተኛ በመሆኑ በጥንቃቄ እንዲታዩና በሰላማዊ መንገድ እንዲፈቱ የሚያስፈልጉ ጥረቶችን ሁሉ እንደሚያደርጉም ማስታወስ እንወዳለንም። በተያያዘም ሌተናል ጀነራል ታደሰ ወረደ የጊዜ አስተዳደሩ ፕሬዝዳንት ሆኖ መሾማቸውን እደግፋለሁ ሲል በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሀት ቡድን አስታውቋል። የፕሬዝዳንቱን ሹመት ከኢትዮጵያ መንግስት የተስማማበት የሚቀበለውና የሚደግፈው መሆኑንም ገልጿል። ፓርቲው ስልጣኑ ባከተመው በአቶ ጌታቸው ረዳ ሲመራ የነበረው ጊዜ አስተዳደር የጠፋውን ጊዜን ለማካካስ በቁርጠኝነት እንደሚሰራም ገልጿል። የፌዴራል መንግስት የፕሪቶሪያ የሰላም ስምምነት የሚጻረሩ የተናጠል አዋጆች ደንቦችና መመሪያዎችን ከማውጣትም እንዲቆጠብ ሲል ነው የገለጸው ድርጅቱ ብሔራዊ የክህደት ቡድን ሲል የገለጸው አቶ ጌታቸው ረዳ በበላይነት ሲመሩት የነበሩት ጊዜ አስተዳደር ከስልጣኑ እንዲወገድ የህዝቡ አስተዋጽኦ ከፍተኛ ነበር በማለትም ገልጸዋል። የቀድሞ የጊዜ አስተዳደሩ ፕሬዚደንትና የአሁኑ የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ ከቀናት በፊት ከቢቢሲ ፎከስ ኦን አፍሪካ ጋር በነበራቸው ቆይታ አዲሱ ፕሬዚደንት ሊገጥሟቸው ስለሚችሉ ተግዳሮቶችም ተናግረው ነበር። ወደ መጨረሻው ጉዳያችን ስናመራ በዊስኮንሲን ግዛት እናትና አባቱን የገደለው የሁለተኛ ደረጃ ተማሪ የአሜሪካው ፕሬዝደንት ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታወቀ። የ17 ዓመቱ ኒኪታ የ35 ዓመቷ እናቱን ታቲያና ካሳፕ እና የ51 ዓመት የእንጀራ አባቱ ዶናልድ ሜርን በመግደል ክስ ቀርቦበታል። እናትና አባቱ በአውሮፓውያኑ የካቲት 28 ነው በመኖሪያ ቤታቸው ተገድለው የተገኙት። አዲስ የወጣ ዘገባም እንደሚጠቁመው ታዳጊው ይጠቀምበት የነበረው ስልክም የናዚ አቅ ቀንቃኝ ከሆኑ ቡድኖች ጋርም ግንኙነት ያለው መረጃን ይዟል። ቡድኑ ኦርደር ኦፍ ናይን ኤልጂልስ የሚባል ሲሆን ለአዶልፍ ሂትለር አድናቆት በመቸርም ይታወቃል። መርማሪዎች ታዳጊው ጸረ ሴማዊ የሆነ ጽሁፍና መንግስትን ለመጣል በሚልም ትራምፕን ለመግደል ያሴረበት እቅድ ማግኘታቸውን የፍርድ ቤት መዛግብት አሳይተዋል። ተጠርጣሪው ሆን ብሎ ነፍስ በማጥፋት ወንጀል በአንደኛ ደረጃ ግድያ የተከሰሰ ሲሆን ሬሳ መደበቅና ማንነት መስረቅን ጨምሮ ሌሎች ሰባት ተጨማሪ ክሶችም ቀርበውበታል። ታዳጊው ለሁለት ሳምንታት ትምህርት ቤት አለመምጣቱን ተከትሎ ፖሊስ ወደ ቤተሰቦቹ መኖሪያ ቤት ባቀናበት ወቅት ነው። እናትና አባቱ ተገድሎም ያገኛቸው የእንጀራ አባቱ ሜየር ጭንቅላታቸው ላይ በጥይት ተመትተው፣ እናቱ ደግሞ በርካታ ጊዜ በጥይት ተደብድበው የካቲት 11 ቀን መገደላቸውን የምርመራ ውጤቱ ያሳያል። የሁለቱ ግለሰቦች ሬሳ በተገኘበት ቀንም ታዳጊው ካንሳስ ግዛት የእንጀራ አባቱን መኪና እየነዳ ሳለ በፖሊስ እንዲቆም መደረጉም ተሰምቷል። መኪና ውስጥ የእንጀራ አባቱ ሽጉጥ፣ የጥንዶቹ ንብረት የሆኑ አራት ክሬዲት ካርዶች፣ በርካታ ጌጣጌጦች እንዲሁም መጽሐፍ ቅዱስ ውስጥ 140 ዶላር መገኘቱን ምርመራው ጠቁሟል። ምርማሪዎቹ እንደሚሉትም ታዳጊው የነጭ የበላይነትን የሚያንጸባርቁ ጽሑፎችን የያዘ ሲሆን ፖለቲካዊ አብዮት ለመቀስቀስ ትራምፕን የመግደል እቅድ እንዳለውም ገልጿል። ተጠርጣሪው እናትና የእንጀራ አባቱን የገደለው ያሰበውን ለማሳካት የገንዘብ አቅም እንዲኖር ሳይሆን አይቀርም ይላል የምርማሪዎችም ሪፖርት። የፍርድ ቤት መዛግብትም እንደሚያሳዩት ታዳጊው እናትና አባቱን ለመግደል ሩሲያ ከሚገኙ ሰዎች ጋርም ሲያሴሩም ነበር። ባለስልጣናቱ እንዳሉትም ተጠርጣሪው ጥቃት ለማድረስ ለድሮን እና ለፈንጅ መግዣ የከፈለ ሲሆን ከጥቃቱ በኋላ ወደ ዩክሬን ለመጥፋትም እቅድ ነበረው። ከሌሎች ሰዎች ጋር እንዴት ፕሬዝዳንቱን እንደሚገድልና መንግስትን እንደሚጥል ሲወያዩም ነበር ሲሉ መርማሪዎቹም ጽፈዋል። ተጠርጣሪው በአውሮፓውያኑ ሚያዝያ ዘጠኝ የፍርድ ቤት ቀጥሮ ያለው ሲሆን እስካሁን ወንጀሉን መፈጸሙን አላመነም። ታዳጊው የአንድ ሚሊዮን ዶላር ዋስም ተጠርቶበታል። ወደ ተመልካቾቻችን፣ ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌሎች መረጃዎቻችን እስክንገናኝ ድረስ ሰላም ሁኑልን።